ዝናና ማህሌት ምሳሌን ሊያፍኗት ይነጋገራሉ። ሞገስም ለመድብል ማህሌትን ማግኘት አለብን፣ ሁሉን ነገር የሚሳካው እሷን ስንይዝ ነው። ሰላም እንዴት ናችሁ? የምሳሌ ድራማ ተከታዮች፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መድብልም ለኤፍራታ ገንዘብ ሰጥሻለው በማለት መረጃ እንድሰጠው እያደረገ ነው። ማህሌትም ምሳሌን መግደል ለእኔ ቀላል ነው እያለች በጣም እየተሳሳቁ እያለ ዳጣና መድብልም ማህሌትን ለመያዝ ወደ ኤፍራታ ቤት ሄዱ። ሂደው ሲጠብቋት ማለትም ልትመጣ አልቻለችም። መድብልም ዳጣን መሄድ ትችያለች በማለት ዳጣን አብሬ ማየት አለብኝ በማለት ዳጣም ከአሁን በፊት ያደረገችኝ እንዴት አፍና ስስቅብኝ እንደነበር ዛሬም እኔም እሷን ስትሰቃይ ማየት አለብኝ እያለች በጉጉት እየጠበቁ እያለ ሉላና ሞገስም የብሩክ ነገር በጣም አሳስቧቸው፣ ብሩክ የትሄደ እንዴት ጠፋ? እያሉ ሲጨቃጨቁ ነበረ። ሉላም መሀል ሞገስን የትም እንዳትሄድ ችግር ውስጥ እንዳትገባ እያለች ብዙ ነገር ትለዋለች። ሞገስም እሷን ብሩክ በጣም ጥሩ ሰው ነው፣ የልጅነት ጓደኛዬ ነው፣ ምንም መሆን የለበትም እያሉ ሳለ ምሳሌም ና ቅድስትን በጣም ደስ በሚል ጨዋታ እያሉ፣ ማህሌትም ከቅድስት ለቅድስት ምሳሌም ለቅድስት ግጥም በማንበብ ላይ እያለች የማህሌትም ወደ ብሩክ ቤት ከኤፍራታ ጋር ከኤፍራታ ጋር ወደነ ብሩክ ቤት መሄድ ጀመሩ። ሉላና ሞገዝ መቼ ነው ነፃነታችን የምናገኘው እያሉ ሲያስቡ፣ ሉላም ክፍለ ሀገር መሄዳችን ቀረ በማለት ስታወራው አሁን ከፍተኛ ችግር ገጥሞናል በማለት ሉላም፣ እባክሽ ችግር ውስጥ እንዳትገባ እያለች ብሩክ ጥሩ ሰው ነው። ምን መሆን የለበትም እያለ ምግብ ሳይበላ ወደ መልብል በመሄድ ሻይ ቡና በሉ አለ። መድብልም ሞገስም ለምን አብረን ሻይ ቡና አንልም ሲል መድብልም አይኔ እዚህ ቁጭ ብዬ እስከ ማታ መጠበቅ አለብኝ፣ ከዚህ ቦታ የትም አልሄድም። ግዴታ ዛሬ ማህሌት ከኛ ጋር ማደር አለበት በማለት በጣም በተናደደ ድምጽ ይነጋገራል ማለት ነው። ሞገስም ዳጣን ምን ትባለሽ? በማለት እኔ ምግብ ፈልጋለሁ አለች። አንቺ ምግብ እናት አባቶችን ካገኘች በኋላ ምግብ አልፍልሽ ሞይ እያለ ምሱም እየተቀላለዱ በጣም ደስ በሚል ነገር እሺ በቃ እንሂድ ብለው መንገድ እንደጀመሩ በጣም ደስ በሚል መንገድ መንገድ እንደጀመሩ ዳጣና ሞገስን በርቀት አያቸው። ለመድብል ደውለው ሞገስ እና ዳጣን ሄዱ ብሎ እንደ ሄዱ ዳጣና ሞገስም ማህሌትን ና ኤፍራታን በርቀት አያቸው። ሞገስም ቀጥታ ለመድብል መደወል አለብን በማለት ዳጣ፣ መደወል አለብን ስትል ሞገስም እኔ ደውላለው በማለት ለመድብል ደውለው ነገሩት። ማህሌት እና ኤፍራታ ሲከተሏቸው መድብልም መድብልም ኤፍራታንና ማህሌትን መነጠል አለብን ሲሉ ሲል ማህሌትና ኤፍራታ መነጠል አለብን ሲል ሞገስም አይ በፍጹም ሲል በፍጹም መለየት አለብን። እሽ መልካም ሀሳብ ነው በማለት ማህሌትን ሊነጣጥላቸው መድብልም ለኤፍራታ ደውሎ አሁኑኑ ማግኘት አለብን አላት። ኤፍራታም አሁን ስራ አለብኝ፣ በኋላ ከሰላሳ ደቂቃ በኋላ አለችው። ግዴታ አሁን ነው አላት። እሷም ሳታቅማማ ገንዘብ ሰጥሻለው ሲላት፣ ሳታቅማማ እሽ ብላ ወደ መድብል ሄደች። የት ቦታ ነ ሲላት ቦሌ ቡልቡላ አለች። መገናኛ እንገናኝ በማለት ነጣጠሏቸው። ማህሌትም ወደ በጣም ተናዳ ኤፍራታ ለምናል አብረሽኛ ትሄጅም ስትላት ግብዣው ይቀራል ስትላት ይቅር በማለት ማህሌትን ትታት ሄደች። ማህሌትም ጉዞዋን ወደ ነብሩክ ቤት ቀጥታ ብቻዋን ስትሄድ ዳጣ ሞገስ መድብል ሆነው ሲከታተሏት ሲከታተሏት ከነብሩክ ቤት ገባች። ከነብሩክ ቤት ተናዳ በጣም ተናዳ ራሷ ወደ ነብሩክ ቤት ሄደች። ዳጣ መድብል ሁነው ቤት ስትገባ ደረሱባት። እንግዲህ ቀጣይ ክፍል ደግሞ አቀርብላችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ባይ ባይ